አሰላሙአለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ያለውበያላችሁበት አላህ ሰላም ያደርጋችሁ። እንሻ አላህ መልካም ረመዳን የሆንላችሁ ዱቼ፣ በሰላም ጾመን የምንጨርሰው ያድርገን። በጣም ፈጠነብን። በነገራችን ላይ አለቀብን ነው አለቀብን። እውነት ለመናገር በጣም ፈጠነ ማለት ነው። እና ሰሞኑን በጣም ጠፍቻ ያለሁኝ ዶቼ፣ በጣም ጠፍቻ ያለው ትንሽ ሀሳብም ላይ ስለነበርኩኝ፣ ቻናሌም ወደ ኋላ እየቀረ ነው ሀሳብም ደግሞ ትንሽ ጭንቅላቴን ትንሽ ሲለኝ በዛ በዛ በአንዳንድ ምክንያቶች ትንሽ ቻናሌን ችላ ብዬአለሁ። ወደ ኋላ ወደኋላ እየቀረብኝ ነውና እስኪ ሸር ላይ ከሰብስክራይብ እያደረጋቸው አበረታቶኝ ማለት ነው። ባለቤቴ መንገድ ገብቶብኛል ሳውዲ አረቢያ ልሄድ ብሎ ማለት ነው። እነ ስለመናገር እኔ እንጃ እንዲህ አሁን ለእናንተ እንዲህ ብዬ ሰዋራ ቀላል ነገር አፌ ላይ ቀላል ይመስላል፣ ግን ውስጤ በጣም ከምናግራቸው በላይ ትልቅ እንትን ላይ ነኝ ያለሁት ማለት ነው። ዛሬ የምንሰማ ይሆን ነገ የምንሰማ ይሆን? ባሌ ብቻ ሳይሆን የአጎቴ ልጅ አለ አብሮ የሄዱት ማለት ነው እና ከባድ ነው ወንድሜ ያለ እነሱ ሲሄዱ ባለቤቴና የአጎቴ ልጅ ሲሄዱ፣ ወንድሜ ደግሞ ትንሽ ወንድሜ አስራ ስምንት ዓመት ልጅ ነው። ተነስቶ እነሱን ሲያይ መንገድ ገባ ማለት ነው። እና አሁን ከባለፈው ሳምንት አልሆነውም፣ ጀልባ ላይ ተገልብጦ ባህር ላይ ምናምን እየተባለ ሲሰማ ቤት ተደናግጠን፣ እንግዲያ እነሱ ተሻግረዋል። ድንበር ላይ ማን የመን ላይ ናቸው ያሉት ባህሩ ዳር ላይ ማለት ነው። ብቻ ከባድ ነው፣ እውነት ለመናገር እኔ እንጃ አትሂድ እነሱን መጀመሪያ ባለም ሲር ተዋት ሂድ ስለው አይ ትንሽ እዛ ይሻላል፣ እዛ ትንሽ ልሰራራ ምናምን ሲለ እዙ ቻናላችንን እንስራ እያድግልናል ሌላም ስራ ምናምን እየሞከር ነው ስለው ያው የሰው ሀገር የለመደ እንትን ውስጣችሁ ማለት ትንሽ ይከብዳል። ና ትንሽ እዛ ይሻላል ልሰራራ ምናምን ብሎ መንገድ ገባ ማለት ነው። እኔ እንደሄድ እንኳን አልፈቀድኩለትም ከብዙ ብዙ ጊዜ ነው እንግዲህ አሁን የተነሳው ማለት ቢያንስ እንኳን እኔ ሁለት ዓመት ሊሞላኝ ነው ሲቀመጣው ይሄን ያህል ስንቀመጥም የሚሄድ እንትኑ አለው ፍላጎቱ። ግድ ላይ እንደሄድ አልፈቅድለትም ነበረ፣ ምክንያቱም ምንም ለውጥ የለውም እንኳን በአንድ ሆኑ በሁለትም ሆነ ሰርተነ አይተነዋል ማለት ነው። እና ያንን አልፈቅድለትም ነበረ። ያው አሁን ለሄድ ብሎ በጣም ሲያስቸግረኝ ካሁን በኋላ ያንተ ምርጫ ነው ሄዳለኝ ካልክ ምናምን አልኩት። ገና ልጁ ሰባት ወሯ ሰባት ወር ማለት ያኔ ገና ልጁን እንኳን ለይታ በማታቅ እሱም ሳይጠግባት እሷም ሳትጠግበው ነው የሄደው። ብቻ ዱአ አድርጉልኝ። ሌላ ምንም እንትን የለኝም ተመልሶ ወደ ሀገሩ እንዲገባ በቃ። አሁንም ወደፊትም ፊትም ቢሄድ ጦርነት አለ፣ ከባድ ነው ያለው ነገር እዛ ላይ ከባድ ስለሆነ ቢያንስ ተመልሶ ወደ ሀገሩ እንዲገባልኝ ዱአ አድርጉልኝ። ሁላችሁም ዱአችሁ አይለይን ማለት ነው። አላ ስብሓን ታላ ደግሞ ኢንሻላህ ማለት እኔ ወደዛ በቃ ተሳክቶለትም ራሱ እንዲገባ አልፈልግም። ተመልሶ ወደዙ እንዲመጣ በቃ ልጁን፣ በቃ አላደለን። እንዴት ነው ልጅ ሕፃን ልጅ ከእናትና ከአባቱ ጋር ሆኖ ሲያድግ ነው በቃ ሙሉ ልባቸው ሙሉ የሚሆነው በቃ ተስፋቸው ዓላማቸው የሆነ ሞራላቸው ራሱም ሳይነካ የሚያድጉት በሁለት መካከል ሆነው ሲያድጉ ነው እና አሁን እዛ ገባ ቢሄድም እኔ እዚህ ብይዛትም የአባትነት ፍቅርን እያጣሱ ነው ልጅ የምታድርገው፣ ና ከባድ ነው እና ኢንሻላህ እንዲመለስ ዱአ አድርጉልኝ። እናቶሎ እያልኩት ነው። እኔም ባላፍ ፍቃድ ወደ እዚህ እንዲመጣልኝ ዱአ አድርጉልኝ። አንደኛ ወደዛ ብሄድ ጦርነት ነው። አሁን ያለበትም ሁኔታ እዛ የተሻግሮ ያለበትም ሁኔታ ከባድ ነው። ካልሆኑ ሰዎች ጋ ነው የተገናኙት፣ ና ለህይወቱ ራሱ የሚያሰጋበት ቦታ ነው እንዳለ የነገረኝ ማለት ነው። በጣም ይከብዳል። ወንድሜም እንደዛው እናቴም በጣም ቤተሰብ ተራብሾ ነው ያለው። ብቻ አልሐምዱሊላ አለ ኸይሩ ነገር እንዲያሰማን እነሱንም ደግሞ መልሶ ከቤተሰብ ጋር እንዲቀላቀላቸው ዱአ አድርጉልኝ። የልጅንም አባት ወደ ሀገሩ አምጥቶ ከአባቷ ጋር አላህ ስብሓን ታላ እንዲያገናኛት ልጅንም ከሁላችንም ከቤተሰብ ጋር እንዲያገናኝ እንደ አድርጉልን ማለት ነው ውድጅ እናንተም ደግሞ ሸርለክ እያደርጋቸው አበርሳቱን አብዛኞቹ ደግሞ እዛ አረብ ሀገር ሆናችሁ ወላሂ ከዚህ ኑ ቶሎ እንዲያችሉ ከዚህ የሚሄዱ ወጣቶች በጣም ብዙዎቹ እያለቁ ነው ማለት በባህር ማለት ነው። አሁን ሳምንት አልሞላውን በባለፈው ጊዜ ወደ ሶስት ጀልባ ነው ምናምን ተገለበጠ ተባለ። በዛን ሰዓት ያልደነገጠ ሰው የለም፣ ልጁ የሄደበት ሁሉ እውነት ለመናገር እኔ እንጃ ብቻ ያስደነግጣቸዋል። እኔ እንግዲያ ተሻግረዋል፣ ወንድሜም ተሻግረዋል፣ ያጎቴ እንዲህ ተሻግሮ ነበር፣ ባለቤትም ተሻግረዋል ግን ያው ባህሩም ዳር ስለሆነ ምንም ቢሆን ሌላውም ሰው ቢሆን በዛ በእኛ በወጡት ልክ ነው የምናስበው። የዛ የወጣ ሰው ቤተሰብ እንዴት ይሆን ራሳችንን ያለንበትን ሁኔታ ስለምናውቀው ማለት ነው እና በጣም ይከብዳል። በጣም ነው ያዘንኩት ማለት ነው። ያሳራት ያሳቀል ለቡነ መቅረታቸው እኔ እንጃው ላይ ላዚም ለአይምሯቸው ራሱ የማይቀበሉ ነገር ነው እና ዱአ አድርጉልኝ፣ ዱአችሁ አይረሳኝ። እዛ ሁናችሁ ደግሞ ሁላችሁም አንድ የምነግራችሁ ነገር እንምጣ እንኳ ሲሏችሁ ወላሂ ነው ምላችሁ እንዲመጡ አታድርጉ። አረብ ሀገር ሁናችሁ እንምጣ ሲሏችሁ እንኳ እኔ ብርም አልከፍልም ወደኛ ጋር አትምጡ ነው ማለት ያለባችሁ። እሺ ገንዘብ ቢኖራችሁ ወላሂ ካላችሁ መስራት የመስራት አላማ ካላቸው ሞራል ካላቸው አቅጣጫቸውን አይታችሁ እዚህ እንዲሰሩ ማድረግ ማገዝ ነው እንጂ ወደዛ ወደ አረብ ሀገር እንዲመጡ አትሳቧቸው ነው የሚለው። ይከብዳል። በጣም ከባድ ነው። አሁን ለአንደኛ ጦርነት አለ። ወደፊት ባህሩን እንኳ ተሻገሩ ስትሉ ወደፊት ያለው ጦርነት ይጠብቃቸዋል። ጦርነቱን ደግሞ አሁን ሰላም ነው ስትሉ እዚህ እንግዲህ እንደምታዩት የብዙ ሰው ሕይወት እየጠፋ ነው። ጀልባ እየተገለበጠ በጣም ከባድ ነው ያለው ነገር ማለት ነው። መቼም ትሰሙታላችሁ እናንተ አሁን ሰሞኑን ከሄዱት አንድ ያጎቴ ልጅ አለ፣ አንድ ባል ያለ፣ አንድ ወንድም ያለ ማለት ነው። ከባድ ነው ወላሂ ብቻ አላህ በሰላም ወደ ሀገራቸው እንዲመልሳቸው ዱአ አድርጉልን። እኔ ሌላ ምንም አለንም። በቃ ተሳክቶልንም ራሱ ወደዛ ሄድ ብዬ ደዋ እንኳን አንኳን አላረግም ወላሂ። ወደዚሁ ሄድ እንዲመለስልኝ ነው የምፈልገው ማለት ነው። ምክንያቱም ይከብዳል። እናንተ እዚሁ ናችሁ፣ አባት እዛ ሆኑ ያለ አባቶቻቸውን እዚህ ቁጭ ብላችሁ ማሳደግ በጣም ይከብዳል። እኔ ባለችው በትንሽ ጊዜያት ቢያንስ ወረዳ አሁን አስራ ስምንት ቀን እንደዛ ሊሆነው ነው፣ ግን በዚች በአስራ ስምንት ቀን በሀያ ቀን ውስጥ በጣም ብዙ ፈንትኖች ፈተናዎች አሉና ይከብዳል። እና ይህን ኑሮ አልፈልገውም በጥቅሉ ማለት ነው። ምንም ቢሆን ምንም አብራችሁ ናችሁ ይሻላል ማለት ነው። እና ይከብዳል፣ ለእኔ ይከብዶኛል። በዚች ባለችው ሰዓት ባለችው ጊዜ እንኳን እንኳን ሌላ ጊዜ ተጨምሮባት ባለችው ጊዜ ለእኔ ይከብዶኛል። እና አላህ በሰላም እንደሚያደስ ሌዶ አድርጉልኝ ወንድሜን የሚያጎተኝም ልጆች እንግዲህ ወደዙሁ እኔ ወደዛ ይሄዱ ማለንም አላህ ስብሐነሁ ወተዓላ ወደዚህ እንዲመልሳቸው እንድመልሳቸው ዱአ አርጉልኝ ልጆች። ይከብዳል ወላሂ ይከብዳል። በጣም ከባድ ነው። አንደኛ ቤተሰብ እዚህ እያለቀሰ ነው ያለው። አሁን እናቴ የሚገርባቸው ነገር ስኳርም ግፊትም አለባትና ምን እንጃ። ጭንቀቱ ራሱ እኛን እሷን ይጥላታል እያልን ማለት ነው። የኛ ጭንቀት ራሱ ከእሷ የበለጠ በቃ ከህመምተኛቱ የበለጠ እየጨመረ ነው ያለው። እሷ እንኳን በአንድ ፊት ያም የተጨማምሮባት ሁሉም ነገር ተጨማምሮባት ይከብዳል እሷ ግን ደግሞ ከእሷ የበለጠው ደግሞ እኛ እሷን ጣላት ዛሬ እንድትሆን ዛሬ በቃ ምን ሰምተን ትደነግጥብን ይሆን የሚል ነገር ውስጣችን ላይ በጣም ለእኛ ራሱ ቴንሽን እያደረገ ነው እና ዱአ አርጉልን ሁላችሁ እናንተም ሸር ሰብስክራይብ ላይክ እያደርጋችሁ አበረታቱን በተረፈ መልካም ረመዳን ይላችሁ በሌላ ቪዲዮ እንገናኛለን ቦታ የምትፈልጉ ልጆች ግን አናግሩኝ ቁጥር አስቀምጥላችኋለሁኝ ህጋዊ እንዲሁም ደግሞ ቤት ያለበት ህገወጥም ሆኖ ቤት የተሰራበት ቤት የምትፈልጉ ካላችሁ አብሽሮ ችግር የለም። በነገራችን ላይ ህጋዊ ሆኖ እስከ ሁለት ነጥብ ምናምን ድረስ የለም ማለት ወሳኝ ቦታ ላይ ሆኖ ማለት ነው። ወሳኝ ቦታ ስላችሁ አሁን ሰፈር የበዛበት የበፊት ምሪቶች ላይ ምናምን በሁለት ነጥብ ሶስት በሁለት ነጥብ አራት ምናምን እንደዛ የሚባል እንትን የለም ከሶስት ነጥብ በታች ሲጀምር ሶስት ነጥብ አራት ሶስት ነጥብ ሶስት ምናምን ነው የሚሉት ና ከዛ በታች የለም አንድ ህቴ ተ በዚህ ዋጋ ፈልጊልኝ ብላኝ እስካሁን ድረስ አላገኘሁላት እንሻላ ካገኘሁላት ደስ ይለኛል ግን እስካሁን ድረስ ላገኝላት ስላልቻልኩ ነው ካገኘሁላትም ህቴ እንሻላ ትገዛለች ማለት ነው ግን በዚህ ዋጋ የሚገኘው ያውም በዚህ ዋጋ ሳይሆን በአንድ ነጥብ ምናምን ቁጥር የተሰጠው ካርታና ፕላን የሚወጣለት ደርቃ ወይም ደግሞ አሰናገር አካባቢ በአንድ ነጥብ በስምንት መቶ እንደዛ አካባቢ ይገኛል። በአንድ ነጥብ ሁለትም ምናምን እንደ ቦታው አቀማመጥ እንደ እንትኑ ነው ሀያ ሜትር ላይ የሚባላ እንደ ዋና መንገድ ላይ ምናምን የዛ አቀማመጡ ነው ና እንደዛ እንትን ሊገኝ ይችላል አለ እዛ አሁን በድሮ ምሪቱ አካባቢ ላይ በሁለት ነጥብ ምናምን ዋጋ የለም ውዶች፣ የማይታሰብ ነገር ነው። ኢንሻላ የምትፈልጉ ልጆች ካላችሁ አናግሩን። በሌላ ቪዲዮ እስከመጣ ድረስ ሼር፣ ላይክ፣ ሰብስክራይብ እያደረጋቸው አበረታቱን። አሰላሙ አለይኩም ወረህመቱላ በረካቱ